እንጂ እኔ የሚገርመኝ ቤተሰብ የፊዮናና የቢኒ ግንኙነት እንደኔ ግራ ያጋባዋለ? የሆነ በጣም ነው ግራ ያጋባኝ። ሰላም እንዴናችሁ? ውድና የተከበራችሁ የኔ ቤተሰቦች እንዴናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ስለ ፊዮናና ቢኒ ቲክቶክ ላይ ዛሬ ማለት ነው ይሁን ሻንጣ ላይ አድርጓት ከላይ ኤርፖርት ማንፊ ሆና፣ በነገራችን ላይ ወደ ሀገር ልገባ ይሁን ገና አላቅም። ብቻ እንዴት እንደሆነ የተቀበላት ጊዜ የተቀረጽኩት ቪዲዮ ይሁን በአላቅም፣ ግን ሻንጣ አድርገው ሻንጣ ላይ ቁጭ አድርጓት፣ ግን ከዛ እየገፋት ነበረ እና በዛ ላይ ቅፍ እያረጋት ነበረ ምናምን ነገር የፍቅረኛ የፍቅረኛሞች አይነት ሞድ ነው ያላቸው። ምን አስባችሁ ነው ፊዮና እና ቢኒ? ምን አስባችሁ ነው ምንድን ነው? በዛሬ ደግሞ ሳያች ሳ ስታያችሁ እንደዚህ ዝምራችሁ ስታያቸውም አለን ልጆቹ የሆኑ ምጥን ነገር ናቸው የሆነ ይሄዳሉ። ፊዮናም ቆንጆ ናት እንደምታዩት፣ ቢኒም ደግሞ ቆንጆዬ ነው። ልጅ አለው ምናምን የሚባል ወሬ ሰምቻለሁ። ሚስት አለው ግን አይመስለኝም ማለት ከሴት ጋር ፎቶ ተነስቶ ፖስት አድርጓል፣ ግን እህት ሁናት የምትመስለው የሆነ ከንፈራቸው አካባቢ አንድ አይነት ናቸው፣ እና ቤተሰብ ትሁን እውነትም ደግሞ ፍቅረኛው ትሁን አላቅም። ከሆነች ሴት ጋር ፎቶ ታይቷል፣ ግን ፍቅረኛ አለችኝ ብሎ ሲያወራ አልሰማሁትም እና ፊዮና እና ቢኒ ቢጣመሩ ምን ይመስላችኋል? ቤተሰብ በቃ ተጣመሩ ተጣመሩ። ቢኒና ፊዮና ነው ማለት ነው። በቃ ማች አድርጋችኋል፣ በጣም ታምራላችሁ። እና ውዶቼ ምንም ለማለት ፈልጌ አይደለም፣ ጀስት ፈታ ነው። እና ደግሞ ጥያቄ ስለሆነብ አይነዛ ነው እሺ።